እኛ ስለነበር ነው። ትሰሙኛ፣ አላችሁ እናንተ የራሳችሁን ህይወት ብታኑሩ በሰው ህይወት እየገባችሁ አትፈትፍቱ። ተቀምጬ ነበር ግን አንቺ ልትይኝ አልቻልሽ። ንገሪኝ፣ ምንድን ነው ያጠፋሁት? አሁን ቤት መጥቼ ሁሉንም ነገር ድብልቅልቁ ወይስ ወጥተሽ ትመጫለሽ? አበቃ መጣው። ይህ መጣው፣ እንዲህ ስዳ ገባ። ቆይ አሁን ምን አጥፍቼ ነው ያልከኝ ነገር ሁሉ እኮ አድርጌያለሁ። አሁን ምን አድርጌ ነው የምትለኝ? ትሰሚኛለሽ? እኔ አፌት ነኝ፣ ማንምን ሰው ሊሸውደኝ አይችልም። ይህኝ እስኪ በደንብ ተመልከችኝ። የላሽ ውሻ እኔ ለሰነዘር አይደል? ታዲያ ለምን ያንን ያን ፈሪ ናታንን የማት ልሁም ነበር፣ ግንባሩን በጥይት የደፋልሽ ነበር። ቆይ ስለምንድን ነው የምታወራው? ስለምን ጥይት፣ ስለምን ውሻ ነው የምታወራው? እኔ ምንም እየገባኝ አይደለም። ምንም እንዳላወቃቱኝ እሱማ ስለሆነ ነው ከአንቺን ድርቅ የሚነግረኝ። እኔ እኮ ያፌት ነኝ ያፌት። አይደለም አንቺን፣ በሺ የሚቆጠሩ ሴቶችን በዙሪያ የመዳደር ይችላሉ። ለነገሩ ለዚህ ጥፋቱ ተገቢውን ቅጣት እንዴት አድርጌ እንደምሰጡ አሳየዋለሁ። ቆይ ስለማን ነው የምታወራው? ናታን አንተ ጋር ምቶ ነበር። ነገርኩሽ እኮ እንደማያቃ አታስመሲ። ቢኒያምን አንቺ እንዳላችሁ በደንብ አውቃለሁ። አንቺ ሞሽ፣ እሱ ከኔ ጀርባ የምታደርጉት ነገር ምን ያህል ዋጋ እንደሚያስከፍላችሁ አልገባችሁ። ቁሙ እንዲቃጠል ነው ማድረግ። በእሱ ጥፋት ግን ምንም የማያውቀው ወንድሙ ልጅ መቀጣቱ ያሳዝናል። ተው ተው እባክህ፣ ለምን ምንም በማያውቀው ዳግም ተው። እኔ ሁሉም ነገር አስተካክለዋለሁ። እኔ ለቢኒያም ምንም ነገር አላልኩትም፣ እባክ ተረዳኝ። እሱ ማሰብ የነበረባችሁ ቢኒያምኔን ለመምጣት ለመምታት ከመምጣቱ በፊት ነበር። እውነቴን ነው እባክ ያነኝ እኔ ምንም የማያውቀው ነገር የለም። በዛ ላይ ናታን ላይ የምልታደርግ እንደምችል እያወቅኩኝ እንዴት ነው ለቢኒያም የምነግረው? እንዴት ነው ወደ አንተ የምልከው እሱን እሺ አምንሻለሁ። ግን ደግሞ ቢኒያም የመታኝ መመለስ እፈልጋለሁ። ለዚህ ጥፋቱ መቀጣት አለበት። ጥሪውና የምነግርሽ ቦታ ይመጣል። እባክህ ለምን ምንም ነገር አታደርግ። እኔ በዙሪያ ያሉ ሰዎች የሚጎዱ ከሆነ ለማንም የማልጠቀም ከሆነ እራሴን አጠፋለሁ። አንተ ምንም ልትረዳኝ አልቻልክም። የፈለግከውን ነገር ማድረግ እችላለሁ፣ ግን እኔን ከዚህ በኋላ በህይወት አታገኘኝም። እሺ በቃ እኔ አንቺን ማጣት ስለማልፈልግ ለጊዜው ምንም አላደርግም። ነገር ግን እንደዚህ አይነት ነገር ከተደገመ ለማንም ምህረት አላደርግም። አንቺን ለማግባት ወሰንኩ ማለት ያ ፊትነት ይጠፋል ማለት አይደለም። እሺ እሺ አታስብ። ሰላም ጤና ይስጠልን። ውድ እና የተከበራችሁ የቻናላችን ቤተሰቦች ሁላችሁንም ሰላም ብያለሁ። እንኳን ወደ ስቻናል በሰላም መጣችሁ። ወደ ስቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ እንግዲህ ክፍል ስልሳ ሰባት ሀረግ ድራማ ተለቀቀ። ሀረግ ድራማ እንግዲህ እንደቀጠለ ነው። እንዳያችሁት እንግዲህ መግቢያ ላይ ያስገባሁት ቪዲዮ ያው ያስፈራራት ነገር አለ። ሁለተኛ ደግሞ ቢኒን ሂዳ የመታችበት ምክንያት በዚህ ምክንያት አስፈራርቶና በዚህ ድርጊት እንትን እንድትን ነበረ ያደረጋት ማለት ነው። እሷም እንግዲህ በዚህ በንዴት እና በቁጭት እነሱን እዛው እንትን እንዳሉ አጋያቸዋለሁ፣ ገላቸዋለሁ በማለት ያስፈራራታል። ይህን ድርጊት እንደዚህ በሚላት ጊዜ እሷ ደግሞ ይህን ነገር ካደረግክ በፍጹም እኔ ራሴን አጠፋለሁ በምትለው ጊዜ ያፌትን በቃ አላደርገውም፣ አንድ ነገር ብቻ ለመጨረሻ ጊዜ አደርጊ በማለት እሱም ደግሞ እኔ ያስተካከላለሁኝ ይሄን ነገር በማለት እሷም ወደ ቤኒጋ ነው ያመራቸው ማለት ነው። ቤኒጋ በመሄድ በንዴት እና በስሜት እሱን ነው በጥፊ የሰጠችው ማለት ነው። ምክንያቱም ደግሞ እዚ ላይ በቃ እኔ ሙቼ እናንተ የእናንተ እንደስታ ለእሷ ሳትኖር ለሰዎቹ ነው የምታስበው የእናንተን ደስታ ማየትና እንትን ማለት ነው የምፈልገው በማለት ትናገራለች ማለት ነው። አሁን ላይ እንግዲህ ኤፉ ግራ ተጋብቷታል። በጣም ተጨንቃለች። በጣም በቃ በሀሳብ እና በውጥረት ላይ ነው ያለችው ማለት ነው እና ቢኒም ይህን ነገር ሁላቸውም ምን እናድርግ በማለት እሱ ብቻውን ቢሆን ብዙ ነገር ማድረግ እንችላለን፣ ነገር ግን እሱ ሀገሩንም መገልበጥ የሚችል ኃይል ያለው ሰው ነው ምን እናድርግ ከሱ በቃ እንዴት እንትን እንባውጣት እያለ ቢኒም በንዴት እና በቁጭት ራሱን ሲመክር ሲጠይቅ ይቆያል። ነገር ግን ለጥያቄው መልስ አላገኝላትም። አሁን ላይ ኤፉ በጣም ተናዳለይ ላይ በጣም በትና በንዴት ውስጥ ነው ያለችው ከባድ ውስጥ ከባድ እንትን ውስጥ ነው ያለችው ማለት ነው እና አሁን ላይ የገባችበት ፈተና በጣም ከባድ ነው። ሁለተኛ እንግዲህ ኤፉም ይህን ነገር ከአፌት ጋር እሺ በማለት ቃል ገብታ እሱም ራሴን አጠፋለሁ በምትለው ጊዜ የዚህ ጊዜ ግን እሱ በቃ በቃት ይህን ነገር እንድታይ ያልፈልግም። እኔ አንቺ እንኳን የምታጠፊ ያፌትን እንደማልተው እየነገራት እያስረዳት ነበር። እሷም እንግዲህ በእሱ የተነሳ በማታቀሱ ባላደረገው ነገር በውሸትን ትንባላት ይህም ሁሉ ስቃይ ውስጥ ገብታለች ማለት ነው። አሁን ላይ እንግዲህ በጣም ፈተና ውስጥ ነው ያለው። እንግዲህ ፖሊሷን ሂዋንም እንግዲህ ይህን ነገር እንዴት አድርጌ ላስቁም በማለት ከሱ መልስ የምታገኝ መስሏት ወደ ያፌት ትደውላለች። ወደ ያፌትም ብትደውልለት ምንም መልስ አልሰጣትም። አትጋቢ መልስ ምን እንዳላትም ሁለተኛ ስልኬ ላይ እንዳትደውይ ሲተውሻ አታውቂም ወይ በማለት ጥያቄ መልስ ይሰጣታል። እሷም ግን ፖሊስነቷን ኃላፊነቷን ሲሰማት በጣም ጥያቄ ውስጥ እንዴት ይሄን እንኳን መስራት እሱም ማማለል እሱም ማድረግ እንዴት አልችልም በማለት ጥያቄ ውስጥ እራሷን ትጠይቃለች። ነገር ግን መልስ አላገኘችም ለጥያቄዋ አሁን እንግዲህ ወደ ቤዚ ጋር እሷም በእንዴት ያን ነገር እንትን በማለት ወደ ክላስ ስትመጣ ቤዚ ላይ ናታንም እውነቱን ነገራት። እየተኛ አይደለም ይገባኛል፣ ነገር ግን ያፌት በጣም መጥፎና እንትን ሰው ነው። ወደ አንተ ህይወት ራሱ በዛ አይነት ነው እንትን የሚለው አንተን ሊያጠምድህ ይፈልጋል በማለት አስረዳችሁ። ምን ነበረን እኔ ማጥመድ ብቻ ሳይሆን ገሎኛል። ልትደባደብ ደባደብ ሄደህ ነው ወይ በማለት ትጠይቀዋለች። አቅምም የለኝ አቅሜ አልቋል በማለት ናታን ልቡ ተሰብሯል። ልቡ ተሰባበረ። ሁለተኛ እንግዲህን አስኪ ናተኛ ናተኛ በማለት ገደፍ አድርገው ጉልበቷ ላይ እንዳረገችው ኤፉ መጣች። ኤፉ ስታይ በሌላ ስሜት ውስጥ ፍቅሯንም ስሜቷንም መቆጣጠር አልቻለችም። ወታ ሄደች። እሷ ናት የተናገረችው። ሄዳም ለምን ራስ ወዳድ ይሆናለሁ እንደውም ከሌላ እሷነች በቃ ስለምታፈቅረው እሱ አይጎዳም፣ በማለት ደግሞ ራሷን እንትን ትላለች። ያን ነገር ስታደርስ ቤዚም ንዴቷንና ስሜቷን የተቀያየረ ስታይ ወደ ክላሷ ትሄዳለች። እክላሷ ሄዳ ይህን ጥያቄ በምትጠይቃት ጊዜ ምንድን ነው የያዘብሽ ነገር አለ ወይ ያፌት ብላ ስትጠይቃት እሷም ግን ምንም የያዘብኝ የለም። ወይስ ሴርቃን ፎቶ ከእሱ ጋር ተኝተሽ አስፈራራች ስትል ከእሱ ጋር አልተኛሁም። እኔን እንደዚህ አድርጎ የነበረ መጀመሪያ ወደዋለሁ፣ ግን እንዳፈቅረው በዛ አይነት ነው ናታንን ለማጥመድ ነበረ የተጠቀው። ናታንን እኔ በምጠቃ ጊዜ ወደ ፍቅር ያፌትን አስገባሁኝ፣ ወደ አፌት ነገር ግን ይህን ነገር ጭራሽን እንትን አላልኩም ብላ ግልጹ ልታስረዳትም አዘነችም። እስር ቤት ከመጣች ታርማ ከወጣ ወደዚህ ጥሩ ስሜት ውስጥ ነው ያለችው ማለት ነው። እና ይህን ስትላት እሷ ግን የሆነ አልበን ፎቶ በማይበት ሰዓት የሰለሞን እና የአባትሽን ፎቶ አንድ ላይ እነሱን አልበን አይቻለው ስትላት ከየኔ አባት ድርጅት ገንዘቤ ሰው የለበትም በማለት ቤዚም የሆነ ስሜት ትገባለች። ጥያቄ ሆኖባታል። እሷ ግን እኛ የወላጆቻችንን እንደ ልጅ እንጂ የምናየው እንደ ውስጡን አናቅም በማለት ቤዚም ኤፉዬም ታስረዳታለች። ነገር ግን ቤዚ አልተቀበለችም። ሁለተኛ እሺ በምን ነው በዝ ካልሆነ ያስፈራራች ብላ ልትረዳት ሞከረች። እሷ ግን አይ አንቺ ከእሱ ጋር እርሱ ነሽ እንደሆነ ይህን ነገር የሰራችው እንዴት ላቅ እችላለሁ በማለት አንድ አጣዋሪ ብሎኛል ይሄን ደግሞ ልታጣሪ ስን ማውራት አለ ማውራት ሄድ ብታረጋግጭ እስከሆነ የሚል ፍርሃት ያድርባታል። በዚህም በዚህ የተነሳ እሷ ከእውነቷን የጠየቀቻት ተነስታ በቃ ማወቅ መረዳትም አልፈልግም ባላቀውስ ምን ያደርግልኛል የእኔን ነገር እንትን እንዳልሽ ነው ብላ ተነስታ ትታት ሄዳለች። የፉየም ጥያቄ ውስጥ ናት። ሁለተኛም ደግሞ ወደ ጽጋስነር ፂ ደግሞ ከዚህ ውስጥ ሆና ቢኒ በሯ ላይ ጥሏት ሲሄድ፣ እሷ ደግሞ እስካሁን ምን አልደወለብኝም አልደወለልኝም በማለት በንዴት በስሜት ውስጥ ሆና ብቻዋን ስትጎራደድ፣ ወይዘሮ ሉ ሊትደርስባት እና ምንድነው ቀየ ነበርሽው ነጭ ነጭ ከለርሽ ሁሉ ተቀየረ ምን ሆነች ነው ስትላት በነዴቱ፣ እኔ ምን መቀሳቀስ አልችልም፣ እኔ ማድረግ አልችልም፣ ራሴ ማግኘት አልችልም በማለት ትናገራታለች፣ ይሰዳደባሉ። ወይ እቺ ልጅማ ያወቀችለት አታኖረኝም በማለት በፍርሃት ውስጥ እስተዘላለምሽም እንዲያታስታውሽ ነው የምፈልገው እያለች እንትን ትላለች፣ ሉሊትም ማለት ነው። በዚህ ጊዜ ትታት ትሄዳለች። ሴም በመደወል ወደ ቤኔ ጋ ቤኔን አፈቀረችው ያው እንግዲህ ፍቅረኛ ሽነች ተብሎ ነው የተነገራት። ያን ይዛ እሷም አፍቅረዋለኝ ከዛ ሲነግራት ስትደውል የሆነች ጓደኛዬ የድሮ ፍቅረኛ የነበረች ካላገኘ ብላይ ነው በማለት ያስረዳታል። ዚ ጊዜ ጺም ደግሞ በንዴት በስሜቱና እንዴት እንዴት በማለት ልቧን ይሰብራታል። የዚህም ጊዜ መቆጣጠር ስሜቷንም አልቻለች። ወደ ዳጊ ቤት ታመራለች። ዳጊ ጋር ስትሄድ ቤን የሚያወዛው ነው በምንድን ነው በምን ነው እንዳልከው ደውልና የት እንዳለ አረጋግጥልኝ ስትለው፣ ቤንም ደግሞ ከኋላዋ ሆኖ እያዳመጣት ነበረ። የዚህ ጊዜ እሷም እየሰማችሁ እየሰማት ሳለ መጨረሻ ላይ ንገርልኝ ብላ በነደይት ውስጥ ሆና ስትሄድ ያዙ ሲያረጋ ደነገጠች። አትሄጂም በማለት ሊሄር ነው ስትል፣ አትሄጂም በማለት ያንቃታል። እሷም በቃ ቁጭ ብለው ሁሉን ነገር ሲያስረዳት ያ ስሜቷ የተናደደችው መንፈስ በተረጋጋና ፍቅር በተሞላበት ሁኔታ ሆና ያወራታል። እኔ በህይወት ካለው አንቺ አልፈልግህም እንኳን ብትኝ በፍጹም ልተውሽ አልፈልግም ብሎ ይነግራታል። እሷም ደስ ባለና በደስታና በፈገግታ ታሳየዋለች ማለት ነው። እና በዚህ ላይ እንዳለ እንግዲህ ወይዘሮ ገነየ በጥያቄ ውስጥ እንዳለች በቃ ብዙ ጥያቄዎች ይቀርብባታል። እንዴት ይሄን ይሆን ይችላል? ከሰራተኝነትም እንደምትሄድ በቃ መልች። እኔ ምን ቀርቶኝ ነው እዚህ የምቀመጠው? ይሄዳለሁኝ አለች። ሉሊትም እንዳንቺ አይነት ሳይሆን ቀልጠፍ የምትል እንደዚህ ምሰራ ምሮጥ እናምጣ ስትላል አይ ካሁን በኋላ ምን ቀርቶይ፣ በማለት ይሄን መልስ ሰጥቻል። በቀጣይ ክፍል እስከምንገናኝ መልካም ጊዜ። ባይ ባይ። ላይክ ሰብስክራይብ አድርጉ።